ዱላ መውጣት አለብን። ነገሮች መለየት አለባቸው። አንዳንዴ ግን ሞገስ ሳታስበው የምትናገረው ነገር አለ አይደል? አይደለም አስቤ ነው። እስከ መቼ ነው ቆይ እዚህ የምንሆነው? ከዚህ መውጣት ለኛ አደጋ ነው። ከወጣን ደግሞ ከከተማ ነው መውጣት ያለብን። ከአዲስ አበባ ብንወጣ ዝም የሚለን ይመስልሻል? ይከተለናል። መቼ አይተሆን። ታዲያ ምን እናደርግ? የሞገስ የባንክ አካውንት አለሽ ምን ነው? በገንዘብ ተደራደርክ እንዴ? አንቺ የጠየኩሽን ብቻ መለሽልኝ። የባንክ አካውንቱን ያለን ይመስለኛል። አሁኑን ላኪልኝ ለምፈልገው ፈልገው ነው። አንቺ ደንቆሮ እየነገርኩሽ ትጠይቅኛለሽ? ዝም ብለሽ ላኪልኝ ልኝ። አሁንስ የሱን ስድብ መስማት ነው ምርር ያለኝ። እኔ የምልሽ ቅድስት፣ ቤተሰቦችሽ እንዴት ናቸው? ማለቴ ይደውላሉ ትደዋውላላችሁ አይ ጋሽ፣ እናቴ አቁርፋኛ አለች። ለምን? ምን አስቀየምሻችሁ ነው? እናቴ አግቢ ነው የምትለኝ። ባል አንጥተውልኝ ነበር። ምን ባላ አግቢ ነው? አዎ ጋሽ፣ እስከ መቼ ሰው ቤት ትኖር፣ ያለሽ አግቢና የራስሽን ህይወት ኑር እያሉኝ ነው። ለነገሩ እውነታቸውን እኮ ነው። እኔ ቤት ራሱ እኮ እንደ ቀልድ ስድስት ዓመት እኮ ሞላሽ። ከዚህ በኋላ ሌላ ቤት አልገባም ሲጀመር ከዚህ ቤት ለምትወጪ ነ። አይጋሽ እሱስ መውጣት እኮ አይቀር እንዴ። ቅድስት፣ ምን ማለት ነው? ለምንድነው የምትወጪው? አይጋሽ እናቴ ባትለኝም መኮን ያስባለሁ የወላጅነት ጣሙ እንደመባልት ይቻሉ ወግ ማድረግ ማየት ማግባት እፈልጋለሁ። እናቴንም ደስ ማሰኘት እፈልጋለሁ። እሱ አካውንት እልክልሃለሁ እና አንድ ነገር ብቻ ነው የምትተባበረኝ ዮባዬ ምን መሰለህ፣ ይሄ አሁን የምልክልህ አካውንት ለመጨረሻ ጊዜ ኤቲኤም ብር የት አካባቢ እንዳወጣት ነገረኝ። ኦኬ፣ የትኛው ብራንች ወይም የት ሰፈር እንዳወጣ ነው ለማወቅ የፈለከው? አዎ፣ አዎ፣ ማለት የት አካባቢ ለመጨረሻ ጊዜ ብር እንዳወጣና ደጋግሞ ብር የሚያወጣበት የኤቲኤም ቦታ፣ እሱን እንትን ነገረኝ። ወንጀል ነው ግን ለአንተ አውቃለሁ አውቃለሁ። ዮ ባይ ባለቤቴንም አካውንት እና እና እሷ ኢቴኤም በቅርቡ የት አካባቢ ለመጨረሻ ጊዜ እንዳወጣችብት ነገር በጣም ደስ ይለኝ። እሺ ዝና፣ እሺ ትላንትና ቀን ሙሉ ጠበቅን ይሁ ዛሬም እየጠበቀ ነው ግን አልመጣም። ምናልባት እኮ ሰፈር ቀይሮ ሊሆን ይችላል። ዝና አንቺ ያምሻል። ከዚህ ውጪ ሌላ ኢቴኤም አይጠቀምም። እዚህ ነው የሚጠቀመው። እሺ ሞባይል ባንክ እየተጠቀመ ቢሆኑ ዋይ ሞባይል ባንኪንግ፣ ትናንትናና ዛሬ ብቻ ነው የምትጠቀሙ? ምን ማለት ነው ዝና? መጣ፣ ይሁንና መጣ። ብሩክ ቅዱስትን ወዷታል ማለት ነው። ሰላም ጤና ይስጥልኝ፣ ውድ የዚህ ቻናል ተከታታዮች፣ እንዴት ናችሁ? እንኳን ወደዚህ ቻናል ቻናል በሰላም መጣችሁ እያልኩኝ ዛሬ በምሳሌ ድራማ ተመልሻለሁ ማለት ነው። ምሳሌ ድራማ በባለፈው ክፍል ሞገስን የሚከታተሉ ሰዎች ሞገስና ሞገስና ሉላ እንዳገኟቸው እናም እየተከታተሏቸው መሆኑን ለማህሌት ደውለው ነግረዋት። እናም ማህሌትም ያሉበትን ቦታ ለዝና ከነገረችው ዝና ማህሌትን ትቶ ወደ ሉላ ይሄዳል ብላ የፍራታ መክራት ስለነበረ ልንገረው አልንገረው በሚል ሀሳብ ውስጥ ሆና ነበረ ድራማው ያለቀው። እናም በዛሬው ክፍል ብዙ አዳዲስ ነገሮች ተፈጥረዋል ማለት ነው። እንግዲህ እንደምናውቀው ለሆዳደር ሰዎች የብዙ ሰው ሕይወት እንደሚያመሰቃቅሉ፣ ብዙ የግል መረጃዎች አሳልፈው እንደሚሰጡ የሚታወቅ ነው። እንግዲህ ሞገስም አካውንቱን ፈልጎ የሞገስን አካውንት ፈልጎ ሞገስ በተደጋጋሚ ኤቲኤም የት አካባቢ እየተጠቀመ እንደሆነ እንግዲህ ከባንክ ሰራተኛ አረጋግጦ እዛ ኤቲኤም የሚጠቀምበት ጋር ሄዶ እየተከታተለው እንደሆነ አይተናል ማለት ነው። ብሩክም ቅድስትን እንግዲህ በተደጋጋሚ ብቻቸው ሆኖ እየጠየቃት እንግዲህ ከዚህ በፊት ጓደኛ ያለኝ ግን እወደዋለሁ እንደምወደው ግን አያቅም። ይውደደኝ አይውደደኝ ማቀው ነገር የለም ብላው ነበረ። በባለፈውን ክፍል እድሜ እየሄደ ነው። አሁን ምሳሌ ታክማለች። እሷ ታክማ ከዳነች በኋላ እኔም የራሴ ህይወት መንገዴን ማስተካከል አለብኝ። እናም ደግሞ ቤተሰቦቼም ተጣልቻቸው ነው ያለው። ምክንያቱም አግቢ ብለው ባል አምጥተውልኝ ነበረ። እኔም ደግሞ አላገባም ብዬ ነበረ ወደ ከተማ ተሰድጄ መጥቼ የመጣሁት ብላ ነበረ እና እሱንም ደግሞ አሁን ብሩክ እንግዲህ ከቤተሰቦችሽ ጋር ቤተሰቦችሽ እንዴት ናቸው ብሎ እንግዲህ የወሬ መጀመሪያ አድርጎ ጠይቋታል ማለት ነው። እንግዲህ እናቷ እያነጋገረቻት እንዳልሆነ አኩርፋት እንዳለች እና እንግዲህ የራስሽን የሰው ቤት እስከ መቼ ትኖር ያለሽ፣ የራስሽን ቤት መስርቺ፣ የራስሽን ህይወት ምሪ እያለችኝ ነው እና በዛ ምክንያት አኩርፋኛለች። እሷን ባትለኝም እኔም አስበዋለሁ። እንግዲህ አባትነት፣ ወላጅነት በአንተ አይቸዋለሁ። እኔም የራሴ ልጆች እና ቤተሰብ እንዲኖረኝ እፈልጋለሁ ብለዋለች ማለት ነው። ከዛ በፊት ግን እንግዲህ አውርታው መኝታ ክፍል አስተካከልሹ ወይም ሲላት አው በድጋሚ ላስተካክለው ወይ ብላ መኝታ ክፍል ገብታ እያስተካከለች እያለ ጎሸም አድርጓት ነበር። እና እሷም ደግሞ በደስታ ጋሼ ይወደኛል ማለት ነው እንግዲህ። ለምን አላስቀረኝም? እምቢ ስለው እኮ ማልፈልገው መስሎት ነው። እናም ደግሞ ቅሪ ቢለኝ ምን አለበት ብላ እንግዲህ እያሰበች ነበር። እና መጀመሪያ እወድሻለሁ ብሎ ይነግረኛል ብላ ስጠብቅ እሷ ግን ድሮ የነገረችውን ታሪክ አንስቶ እናም ደግሞ በነገረችው ታሪክ ሲናደድ አይተነዋል ማለት ነው እንግዲህ እሷ እሷና ቅዱስትና ብሩክ ተቀራርበው እያወሩ እያለ ዳጣ መታረብሻቸዋለች ማለት ነው እንግዲህ ዳጣም ደንግጣ፣ እነሱም ተደራቅጠው እንግዲህ ጠጋጠጋ ብለው የነበረውን ራቅ ራቅ ብለዋል ማለት ነው። እንግዲህ አዳዲስ ነገሮች እየተፈጠረ ነው በሁለቱ መካከል። ሞገስም የብሩክ ስልክ እያነሳለት አልነበረ፣ ምክንያቱም ሉላን አሳልፎ ሰጥቶብኛል ብሎ እያሰበ ስለነበረ እና አሳልፎም ሰጥቶበት ስለነበረ ክዶኛል ብሎ እያሰበ ስለነበረ ስልክም እያነሳለት አልነበረም። እንግዲህ በአሁኑ ክፍል ስልክ አንስቶለት ይቅርታ ልጠይቀኝ ነው ወይ እንግዲህ እኔ ያደረግኩት ሁሉም ነገር ያደረግኩት ከአንተ ምን ውለታ ፈልጌ አይደለም፣ ለጓደኛነታችን ድሮ ላሳለፍ ነው ነገር ነው ብዬ ነው ያደረግኩት። እኔ ብቻ አይደለም ዋጋ የከፈልኩት፣ ዳጣ ብዙ ጊዜ ዝና ተይዛለች፣ ተቀጥቅጣለች። ቅድስትም ደግሞ ሴትነቷ ክብሯ ልትሸጥ ነበረ እና እነሱም ሁሉንም ባለውለታዎችህ ናቸው ሲለው፣ እሱም የሁላችሁም ሸክም ነበርኩኝ ሁላችሁም ለእኔ ብላችሁ ብዙ ዋጋ ከፍላችኋል ብሎ እንግዲህ እንገናኝ፣ አምስት ደቂቃ ራሱ አይፈጅብህም ሲለው፣ አይ እንግዲህ እንገናኛለን። አሁን ግን ከወጣሁ ለእኔ አደጋ ነው ብሎ ሲለው ብሩክም አይ ብቻህን መሆንህ ነው አደጋ ሚሆነው አብረን እንሆን እንሁን ከኔ ጋር ከሆን ዝናም ሊፈራህ ይችላል ሲለው አይ አሁን አይደለም እንገናኛለን አብረን የምንሆንበት ጊዜ ቅርብ ነው ብሎት ነበረና የፍራታም የክፉ ነገሮች አመንጪዋ የማህሌት የቅርብ አማካሪዋ መሆኗ ይታወቃል። እንግዲህ በአሁኑም ዝና ላይ ብዙ ነገር እየጠነሰሰች ነው። ከሉላ ጋር እንዳይሆን እንቅፋት ነው መሆን ያለብሽ። እኔ ዝናን አላምነውም። እናም ደግሞ ያለውን ነገር አያደርግልሽም ሉላ ካገኘ በኋላ ሞገስን ቢሞት እንኳን ወንጀለኛ ናት ብሎ አሳልፎ ነው የሚሰጥሽ ግን አስቀድመሽ የራስሽ የምታደርጊበት መንገድ ነው ማመቻቸት ያለብሽ ስትላት ማህሌት ግን ዝናን አምነዋለሁ ብዙ ነገሩን እንግዲህ ቃሉን እንደሚጠብቅ ብዙ ነገሮችን ላይ ቃሉን ሲጠብቅ አይቻለሁ ቃሉም እንደሚጠብቅ ተስፋ አደርጋለሁ እናም ደግሞ አምነዋለሁ እሱ ላይ እንደሱ ላደርግ አልችልም ብላለች ማለት ነው እንግዲህ ሞገስን በተደጋጋሚ ይጠቀምበት የነበረው ኤቲኤም ጋር መተው ሲጠብቁትም ነበረ። እንግዲህ ብር አውጥቶ ወደ ቤቱ ሲሄድ ተከታትለውታል ማለት ነው ማህሌትና ዝና። እንግዲህ ዞር ብሎ ሲያያቸው ከኋላ እየተከተሉት መሆኑን ሲያይ ሮጦ ለማምለጥ ሞክሮ ነበረ። ግን ዝና ደርሶበት እንግዲህ መሳሪያ አውጥቶ ከሁለት አንዳችን እንግዲህ እንሞታለን ሲለው ሞገስም መሳሪያ አውጥቶ አንተነ ምትሞተው ምክንያቱም ካልገደልኩ ትገለኛለህ ብሎ እያስፈራራው እያለ ማህሌት እንግዲህ ተው ብላ ዝና ስትይዘው ሞገስም ሮጦ አምልጧል ማለት ነው። ግን አምልጦም መንገድ ላይ ስልክ ለዳጣ ደውሎ እንግዲህ ከሞትኩ የሆነ ነገር ከተፈጠረ ተጠያቂው ዝና ነው፣ እየተከታተለኝ ነው ያለንበት ሰፈር እንዴት እንደሆነ አላቅም አውቆታል፣ እና እሱን ላሳውቃችሁ ብዬ ነው ብሎ ቆሞ ስልክ ሲያወራ እንግዲህ አግኝተውታል ማለት ነው። እንግዲህ እየተከታተሉት ነው። እስከ ቤት ድረስ ይከታተሉት ወይስ ነቅቶባቸው ወደኋላ አይቶ ይደበቃቸው? እንግዲህ በሚቀጥለው ክፍል አብረን የምናየው ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ኢትዮጵያ ሀገራችን እግዚአብሔር ይባርክ። ባባይ